ክሩቤል እጅጉን በጣም ተናዶ ተበዛጅቶ መቀመጥም አይፈልግም፣ ወደዛ ወደዚህ ይንቆራጠጣል። ዶክተር ምን ሆነ ነው ክሩቤል፣ ለምንድን ነው የማትቀመጠው ሲለው አልቀመጥም እያለ ፊቱን በማሻሸት በብስጭት ያናግረዋል። ማለት ምን ሆነ ነው ክሩቤል? ለምንድን ነው ቁጭ ማትለው ብሎ ደግሞ ሲጠይቀው፣ ቆይ እኔ ግን እንዲ ነው የምኖረው ማለት ነው ማለት እማዬ ሞታለች። ስለዚህ እኔ እንዴት ነው መኖር የምችለው? ይውልህ አንዴ ማዘር ሞተዋል፣ አምነ ተቀበል ሲለው ማመን አለማመን ለኔ ምንም አይደለም፣ ግን ደግሞ ለእኔ ይህ አይደለም የሚገባኝ በህይወት መኖር አይገባኝም ይለዋል። እሺ ምንድን ነው የሚገባ ከታዲያ ብሎ ዶክተር ሲመልስለት ለእኔ የሚገባኝ ሞት ነው ይለዋል። ቆይ አንተ እንዴት ነው ሁሉን ነገር ጥያቄ በማድረግ የምትዘልቀው? ሲለው ይውልፍ ዶክተር፣ እኛን እማዬ እኮ እኛን ከሰው በላይ ለማድረግ ከሰው በታች እንዳንሆንባት፣ እሷ ተርባ ተሰቃይታ ጠቁራ ከስታ እኛን ከሰው በላይ ለማድረግ ስትጥር ኖራለች። ይህን ሁሉ ታሪክ እንኳን እያወኩኝ ትንሽዬ እፎይ ማለት እንዳለባት ማድረግ እንደነበረብኝ እያወኩኝ፣ እኔ ግን ለእሷ ለእናቴ መቀርሳ ሆንኩባት። ታውቃለህ መቀርሳ፣ ታውቃለህ ዶክተር መቀርሳ ሆንኩባት። እሷ እኮ እድሜ ዘመኗን ስታለቅስ እኔ ኖረችው ታዳ፣ ለእኔ አንድ ቀን ማልቀስ ይበዛብኛል እንዴ? እሷ እኮ እድሜ ልኳን ያለቀሰችው ታዳ፣ እኔ አንድ ቀን እንኳን መጎዳት የለብኝም እንዴ? ተወኝ እባክን ዶክተር ተወኝ፣ ይለዋል ዶክተርም እንዲሁ ዝም ብሎ ያዋል። እንደውም ድፍረቱ የለኝም እንጂ ይህን ሁሉ ስቃይ ከማይ ራሴን ብሰቅል ነበር እምመርጠው ይለዋል። ሊዲያም ከዛ ተንኮሏና ክፋቷ መልካም ሰው ሆና ዛሬ ሀረግ በእናቷ ድንጋጤ ራሷን ስታ መንቀሳቀስ ስለማትችል ማውራትም፣ መናገርም መብላትም አትችልም። አይኗን ማንከራተትና ማልቀስ ብቻ ነበር የሷ ስራ ከአልጋዋ ላይ ሆኑ። ሊዲያ ግን ያ ሁሉ ተንኮሎ አቀረና ዛሬ ወደ መልካምነት ተመልሳ ሀረግን ምግብ ጉረሽ ስትላት ሀረግን ቢብትላትም እያሻሸች ፊቷንም መልካም ሰው ሆና ልክ እንደናት ስታጎርሳት እሽ ብላ ጎረሰችላትና መለስ ብላ ሷን አየት አድርጋ አይኗን ስብር አደረገችው። አሁንም ልታጎርሳ ስትል ዝም ብላ እንቧን ታፈሳለች። ከዛ ሊዲያም አሁን ተነስተሽ መቆም አለብሽ ኔ ቆንጆ፣ እሺ ትላታለች። ሀረግም አየት አድርጋ መለስ አለች። አሁንም እግዚአብሔር ይመስገን በማለት ሊዲያም ጸጉሯን እስሽትሽት እያደረገች ሀረግን መልካምነቷን ቀጠለች። ዶክተር ብድግ አለ እና ከተቀመጠበት መሞት ነው የምትፈልገው ሲለው አዎ መሞት ነው የምፈልገው ይለዋል ክሩቤል መሞት ከሆነ አይደል የምትፈልገው ይኸው እንካ አለና ከጠረጴዛው መሳቢያ ላይ ስቦ ሽውጥ አውጥቶ ይኸው ራስህን ማጥፋት አይደል የምትፈልገው ይኸው ሙት አለው ክሩቤልም አየት አደረገና እውነትም ይህን ነገር እንዳደርገው ነው የምትፈልገው ላድርገው ዶክተር ሲለው፣ ስማ መሞት አይደል የምትፈልገው? ይውልህ እናትህ ሞታለች፣ እህትህም ጊዜያትን ነው የምጠብቀው። አንተም ይውልህ፣ ምናልባት እህትህም ቀን እየጠበቀች ነው። አስታውስ፣ ይውልህ የሆነው ሁሉ እየሆነው ባንተ ጅልነት ነው። አስብ፣ አስታውስ አለውና ክሩቤልም ያን ሽውጥ ተቀብሎ የራሱ ላይ አነጣጠርና ዶክተር የተናገረው ነገር በሃይምሮ ሲመላለስበት በቃ ወስኛለው፣ ራሴ ላጥፋ ብሎ ጎበስ ከሆንክ እስኪ ምላጩ ሳበው እና ራስከን ግደል እዩልህ እጣትህ ደፍሮ ምላጩን ከሳበው ለዚህ ሁሉ ለማርያም መንገድ ሁሉንም እሰጣለሁ ይለዋል። ክሮቤልም ያን ነገር ተሰማውና ምላጩን ሲስበው ሽውጡ ግን ምንም አይነት ጥይት አልነበረውምና፣ ዶክተርም እጅግ ተናደደና አየህ ፈሪ ስለሆንክ ነው ሞትን ምርጫ ያደረግከው ብሎ አንዴ በጥፊ ሲለው እሱም ይወድቅና ተነስቶ እንደገና ዶክተር እኔ ፈሪ አይደለሁም። ፈሪ አይደለሁም፣ ዶክተር፣ ፈሪ አትበለኝ። እኔ አመመኝ፣ ፈሪ አይደለሁም። እባክን ዶክተር የትኛውም መድኃኒት ህመሜን ሊያስታግስልኝ አልቻለም። ስለዚህ አንተ ራስህን በመጥፋት በመግደል ሳይሆን ሁሉንም ነገር ራስህን አጋፍጠው አጋፍጥ ይውልህ መሞት የእናትህን ቁስል የሚሽር ከሆነ ከድካም የሚያስነሳ ከሆነ ከሞት የሚያነቃ ከሆነ ሙት እንባቸውን የሚያብስ ከሆነ ሐዘናቸውን የሚያስነሳ ከሆነ የተጫናቸውን አፈር የሚንድ ከሆነ የታሰሩትን መግነዝ የሚፈታ ከሆነ ይኸውልህ፣ አንድ ጊዜ አይደለም ሺህ ጊዜ ብትሞት ደስ እያለኝ ነው የምሸኝህ ይለዋል ዶክተርም። ክሮቤልም ያለው ነገር ጭንቅላቱን ነካውና ቁጭ አለ። ዶክተርም የሰጠውን ሽጉጥ ተቀበለው እና ስማ፣ ጥይት በምንም አይነት ችግር ሊፈታ አይችልም፣ ገባህ? አለው። ክሮቤልም ሁሉም ነገር ጨልሞበታል፣ ተውሰብስቦበታል፣ ያሰበውም አልሆነለትም። ሊዲያ አይዞሽኔ ቆንጆ ብላ ጸጉሯና ሸታሸት ስታደርጋት ሀረግም አይኗን ግልጥ አድርጋየቻትና አውቃለሁ ምን ያህል አንችንም ማዘረንም እንደጎዳዋቸው አውቃለሁ። ምን ያህል ተንኮሌ ብዙ እንደነበር አውቃለሁኝ። በተንኮል ብዙ ነገር እንዳደረግኩኝ አውቃለሁ። እናም አሁን ያደረግኩት ነገር ሁሉ በደንብ ገብቶኛል፣ አውቃለሁ። ሀረግም አየት ታረገችና እዩልሽ፣ ታያታለች ሀረግ። ይኸውልሽ ነገሮች ሁሉ እንደዚህ ባንዴ ከፋሉ ብዬ አስቤ አላቅም ነበር። እናም ይኸውልሽ አዳምጭኝ፣ ስታዳምጭኝ እያደረግኳቸው ነገሮች ሁሉ እየቀለለኝ እየመሰለኝ ነው። እና አቃለሁ ብዙ ነገር አድርጊያለሁ። እናም ይቅርታ እንድታደርጊልኝ ነው እምፈልገው ትላታለች። አረግም ልጅያና ታደረገች። እና አይኗን መለስ አድርጋ ሊዲያም እሷን ታያታለች። ከዛ ምንም ብላ መናገር ማውራት ባትችልም ፈገግ አለችና ደስተኛ እንደሆነች አሳየቻት። ሊዲያም ደስ አላት። ቆይን የምለው ዶክተር እና በሁለት እጄ እግሬንና ግሬን አቅፌ እንድቀመጥ ነው የምትፈልገው ሲለ እዩልህ፣ ክሮቤል እኔ እናቴን አባቴን እህት ወንድሜን አጥቻለሁ። ክሮቤል